በዘመናችን የሆነ ታሪክ ነው እምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ እኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። አንድ ዓመት ከስምንት ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና አንድ ጓደኛዬ ስናወራ፣ እንግዲህ አንድ ዓመት ከስምንት ወር ገመናዬ እንደብቄ እናት አባቴም በቀንም አንድ ቀን እየመገብ ካኑሬ ያለው የቤት ኪራይ መከራ ነው። ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ጉ ወደ አረብ ሀገር ትሰደዳለሁ አለች። ታይብንላት እንቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሀብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። ሶስት ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ ሶስት ሰው አያነሳው መብጠቱ። ሆስፒታል ስትመላለስ ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አላት። ከቻልሽ የእኛን እስልምና ተቀበይሽ አዳያዥ ከኛ ጋር ካልሆነ ግን፣ ወደ ሀገርሽ እንጂ የማያምን ሰው በሀገራችን የመቅበር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ ሁለት ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለው እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለውበት ጸበል የለም። በአንቺ ማይፀን ውስጥ ዘጠኝ ወር ከስድስት ቀን ኖር ያለው የአንቺ ስጋ ማለት የእኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልእኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ በአንቺ ስጋ እመቤቴ እኔና ጥምቃት ትፈውሰኛለች፣ አምናታለሁ ሂጂ አለች

ሲደወል ልጅቷ ዝልፍልፍ ብለ ወድቀ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን ሰውነቴ ላይ የነበረ ያ ክብደት የሚመሰን አላንቀሳቅስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ሕፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይህ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አንቺም ካላውቅሽን የምናውቃለሁ ይላታል ዶክተር እርሱናን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የስድስት ሰዓት መንገድ መርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይኸው እኔ ነኝ ትላለች። እባካሽ አትቀልጂብኝ፣ ልሰራ ነው ያለሁት። እኔ ልጅቷን አውቃታለሁ ኪሎዋ ይሄን ያለው ደሞ አንዲ ነው። አንቺ ደግሞ ሳይሽ አዲስ ህፃን ልጅ ነው የምትመስ። ልጅቷን አምጪ አላት። አይኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ ኬታ አምጥተ ጸበል አረብ ሀገር አደለ ሞ እያለሽ ኬታ መጣሽ? አይ እናቴ ተጠምቃልኝ። እናቴ ልትጠምቅ ስትገባ ወላዲታ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ እረጥቦ ነበር ምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ በእውነት ድነሸን። አንድ ኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን ሁለት ኪኒን እና ሶስት መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ አገር እሹ ሰጅኝ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ አስር ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው፣ በፍጹም በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት ዘጠኝ ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ ጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ መጀመሪያ ተጠማቀ። ሆኖ ገባ እንደ ገባ መጮን የጀመረው ሲወጣ ሆስፒታሉ ውሰዱኝ አለ። አረባክ እንደ ቢያንስ አንድ ሱባኤ ሳምንት ተጠመቀ በፍጹም ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ አይቻለው። እንደ ጉም ደመና ወጥቶ ሲወጣ አይቻለሁ። ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ ዶክተሮቻቸው እንዴት ናቸው? አስራ ሰባት አመት የያዝኩትን እንዴት የለም ትሉኛላችሁ አለ። አይ አገሬ ሂጄ ይመረመራሉ። ሄዶ ሲመረመር የለብህም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱን ሶስት ልጆቹን ተጠምቆ ያገለግላሉ።